ጤና አሻም ተከታታዮች ለዛሬ ዕለተ ማክሰኞ ግንቦት 26 2017 ዓ.ም ምረት ያጣናቀርናቸው የአሻም የምሽት ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮቹን እንጠቁማችሁም የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት ከ199 ሚሊዮን ብር በላይ በሚገመት ንብረቱ ላይ ኪሳራ መድረሱን ለአሻም አስተዋቀ። ኢትዮጵያ የዓለም አቀፍ አሸማጋይ ድርጅት መስራች አባልነትን መቀላቀሏ የዲፕሎማሲው ዘርፍ ስኬት ማሳያ ነው ሲሉ የዘርፉ ምሁራን ተናገሩ። ከውጭ የተባበሩት መንግስታት ድርጅት የእርዳታ አመላላሽ ተሽከርካሪዎች በሱዳን ጥቃት ተፈጸመባቸው። ሀያ ሰባት ፊልስጤማውያን የሰብአዊ እርዳታ አደላን በመጠባበቅ ላይ ያሉ ህይወታቸው ማለፉን የሀገሪቱ የጤና ሚኒስቴር አረጋገጠ። የሩሲያና ዩክሬን የሰላም ድርድር የተኩስ አቁም ተስፋ ሰጪ አይደለም ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪን ተናገሩ። አስቀድመን ያስተዋወቅ ናቸውን ርዕሰ ጉዳዩ ጨምሮ የቢዝነስና ምጣኔ ሀብት ዘገባዎችን አካተን ይዘናል። የእለቱ ተረኛ አሳላፊ አዲስ እንግዳ ሰውነኝ፣ አብራችሁን እንድትቆዩ ጋብዛለሁ። ወደ ዜናዎቹን አልፋለን። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት ዘጠኝ ወራት ከ199 ሚሊዮን ብር በላይ በሚገመት ንብረቱ ላይ ኪሳራ መድረሱን ለአሻም አስታወቀ። አገልግሎቱ ኪሳራ የደረሰው ከመሰረተ ልማትና ከኃይል ስርቆት ጋር በተገናኘ መሆኑን በዛሬው ዕለት ለአሻም በላከላት መግለጫው ላይ ገልጿል። አጋጠሙ የተባሉ ጉዳቶችን በዝርዝር ያስቀመጠ ሲሆን በዚህም በዲስትሪቢሽን ትራንስፎርመሮች፣ በኤሌክትሪክ መስመር ተሸካሚ የብረት ምሰሶች በኬብሎችና ተያያዥ ግብዓቶች ላይ የደረሰ ነው ብሏል። ፍራኦል ኃይሉም የኢትዮጵያ ኤሌክትሪክ አገልግሎት ዛሬ ባወጣው መግለጫ ባለፉት ዘጠኝ ወራት ውስጥ በኤሌክትሪክ ማሰራጫ መስመሮች፣ ትራንስፈርመሮች፣ ኬብል ላይ በተፈጸመ ጉዳትና ስርቆት እንዲሁም ቆጣሪ በማነካካት የኃይል ስርቆት በመፈጸምና የተቋሙ ሰራተኞች ስራ እንዳይሰሩ በማወክ በኢትዮጵያ ኤሌክትሪክ አገልግሎት ላይ 199.5 ሚሊዮን ብር የሚገመት የገንዘብ ጉዳት መድረሱን አስታውቋል። አገልግሎቱ በመግለጫው በኤሌክትሪክ መሰረተ ልማቶች ላይ በተፈጸመ ጉዳትና ስር ቆት ብቻ 52,033,123 ብር የሚገመት የገንዘብ ጉዳት በተቋሙ ላይ ደርሷል ብሏል። ጉዳቱን በዲስትሪቢሽን ትራንስፎርመር፣ በኤሌክትሪክ መስመር ተሸካሚ የብረት ምሰሶ፣ በኬብሎችና ተያያዥ ግብዓቶች ላይ እየደረሰ መሆኑን አገልግሎቱ ለአሻም በላከላት መግለጫ ጠቅሷል። ተቋሙ መሰል እኩይ አላማ በፈጸሙ ግለሰቦች ላይ 28 የክስ መዝገቦችን በመክፈት ህጋዊ እርምጃ እንዲወሰድም በማድረግ ላይ ይገኛል ብሏል ከዚህም ውስጥ 27 የሚሆኑ መዝገቦች ላይ ውሳኔ እንዲሰጥ በማድረግ ወንጀለኞቹ ላይ ከ2 ወር እስከ 10 ዓመት በሚደርስ ጽኑ እስራትና ከ25000 እስከ 50000 ብር የሚደርስ የገንዘብ ቅጣት መተላለፉንም ገልጿል። በከፍተኛ የውጭ ምንዛሬ በገቡ የኤሌክትሪክ መሰረተ ልማቶች ላይ የሚፈጸሙ ስርቆትና ውድመት በተቋሙ አገልግሎት አሰጣጥ ላይ ከፍተኛ አሉታዊ ተጽዕኖ የሚያደርስና ልዩ ትኩረትን የሚሻ በመሆኑ በቴሌኮሙኒኬሽንና የኤሌክትሪክ መሰረተ ልማት አውታሮችን ጥበቃ አዋጅ ቁጥር 464 ህዝብ 1997 መሰረት በህግ እንዲያስጠይቅ መደንገጉን አገልግሎቱ አስታውሶ በዚህ መሰረት አዋጁን ተላልፎ ድርጊቱን የፈጸመ ማንኛውም አካል ላይ ከ5 እስከ 20 አመት በሚደርስ ጽኑ ስርዓት እንደሚቀጣም አገልግሎቱ ገልጿል። ይሁንና አዋጁን ወደ ጎን በመተው ከብዙሀን ጥቅም ይልቅ የራሳቸውን ጥቅም በማስቀደም በከፍተኛ የውጭ ምንዛሬ የገቡ የኤሌክትሪክ ኃይል ማሰራጫ መስመሮች ላይ ጉዳት ውድመትና ስርቆት የሚፈጽሙ ብሎ ብሎም የኢነርጂ ስርቆት ላይ የተሰማሩ ግለሰቦችና ቡድኖች እየተበራከቱ መምጣታቸውን በመግለጫው አንስቷል። በኤሌክትሪክ መሰረተ ልማቶች ላይ የሚፈጸሙ ማናቸውም ጉዳትና ስርቆት በሀገር ብሔራዊ ጥቅም ላይ ቀጥተኛ የሆነ አሉታዊ ተጽዕኖ የሚያስከትል መሆኑን በማወቅ እያንዳንዱ ዜጋ የኔ ነው በማለት የመጠበቅ ትልቅ ኃላፊነት አለበት ሲልም አገልግሎቱ በመግለጫው አሳስቧል። የጸጥታ ዘርፉም ከብሔራዊ ጥቅምና ደህንነት አንጻር የተለየ ጥበቃ እንደሚያስፈ እንደሚፈልገው በመገንዘብ ልዩ ጥበቃ ማድረግ በመሰረተ ልማቶች ላይ የሚፈጸሙ ወንጀሎች በሀገር ላይ የሚፈጸም ወንጀል መሆኑን በአግባቡ በመገንዘብ መሰረተ ልማቱን ከጉዳት ከውድመትና ከስርቆት የመከላከል ግንባር ቀደም ሚና መወጣት ይኖርበታል ብሏል። የመስተዳደር አካላትን በቅርበት በሚያስተዳድሩበት አካባቢ ውስጥ የሚገኙ የኤሌክትሪክ መሰረተ ልማት አውታሮችን ደህንነት በመጠበቅ በአዋጅ አራት መቶ ስልሳ አንድ ህዝብ አራ አስራ ዘጠኝ ዘጠና ሰባት ዓመተ ምህረት የተጣለባቸውን ኃላፊነት አይነት መሆኑን አውቀው ተገቢ ክትትልና ጥበቃ ማድረግ አለባቸው ሲልም አገልግሎቱ መልእክቱን በመግለጫው አስተላልፏል። በመሆኑም ህብረተሰቡ በየደረጃው የሚገኙ ሁሉም ባለድርሻ አካላት የኤሌክትሪክ መሰረተ ልማቶችን ከእኩይ ድርጊት እንዲጠብቅ፣ ጉዳት የሚያደርሱና ስርቆት የሚፈጽሙ ግለሰቦችን ደግሞ ተገቢውን ቅጣት እንዲያገኙ ለህግና ለጸጥታ አካላት እንዲያጋልጡም አገልግሎቱ በመግለጫው ጥሪውን አቅርቧል። ከኢትዮጵያ ጋር በኢኮኖሚ ፖሊሲ በጋራ እየሰራሁ ነው ሲል የተባበሩት መንግስታት ድርጅት የልማት ፕሮግራም ለአሻም ገለጸ። የአየር ንብረት ለውጥ ዘርፍም አንዱ የትብብር መስክ መሆኑን በድርጅቱ የኢኮኖሚ አማካሪ አሊ ዛፊር ከአሻም ጋር በነበራቸው ቆይታ አክለዋል። ብርሃን እሸቴ የተባበሩት መንግስታት ድርጅት አንዱ አካል የሆነውና በልማት ፕሮግራሞች ላይ የሚንቀሳቀሰው የተባበሩት መንግስታት ድርጅት የልማት ፕሮግራም በኢትዮጵያ ዘርፈ ብዙ ተግባራትን እያከናወነ እንደሚገኝ ተገልጿል። ድርጅቱ መንግስትን በኢኮኖሚ ፖሊሲዎች ዘርፍ እንደሚያማክር የተባበሩት መንግስታት ድርጅት የልማት ፕሮግራም በኢትዮጵያ የኢኮኖሚ አማካሪ አሊ ዛፋር ላሻም ተናግሯል። አሊ ከፖሊሲም ማማከር ባለፈ በትምህርትና በጤና ዘርፍ በጋራ እንደሚሰሩ ተናግሯል። We in UNDP have a very close እኛ እንደተባበሩት መንግስታት ድርጅት የልማት ፕሮግራም ከኢትዮጵያ መንግስት ጋር ቅርብ ግንኙነት አለን። ስለ ኢትዮጵያ ፖሊሲና የሰው ሀብት ልማት እናማክራለን። ኢትዮጵያ በዓለም አቀፍ ችግሮች ምክንያት በብዙ ኢኮኖሚ ተግዳሮቶች ነው ያለፈችው። እንደምናውቀው የኮቪድ-19ና የዩክሬን ጦርነት ተጽዕኖ አሳድሯል። ቀጣዩ እርምጃ ትምህርት፣ ጤና ዘርፍ ማህበራዊ እገዛን ማረጋገጥ ነው። አሊዛፋር የተባበሩት መንግስታት ድርጅት የልማት ፕሮግራም በኢትዮጵያ በሁለት መንገድ እየሰራ እንደሚገኝ ገልጸዋል። የመጀመሪያው መንግሥትን በኢኮኖሚ ፖሊሲዎች ማማከር ሲሆን፣ ሁለተኛው በመልካም አስተዳደርና በአየር ንብረት ለውጥ አጀንዳዎች ላይ ፕሮግራሞችን ቀርጾ እንደሚሰራ አብራርተዋል። ዩኤንዲፒ ሁለት አይነት ስራዎችን እንሰራለን። በኢኮኖሚ ፖሊሲ እናማክራለን በመልካም አስተዳደርና በአየር ንብረት ኢኮኖሚያዊ ለውጥ ፕሮግራሞችን ነድፈን እንሰራለን። ድርጅታችን የህዝብና የመንግስት ፕሮጀክቶችን በማጣመር እንሰራለን። የፈጠራ ጅማሮችን እናበረታታለን። አሊ የተባበሩት መንግስታት ድርጅት የልማት ፕሮግራም ከአሁን በፊትም በኢትዮጵያ የተለያዩ የልማት ስራዎችን በመደገፍ ሂደት ሰፊ ድርሻ እንደነበረው ተናግረዋል። ኢትዮጵያ የዓለም አቀፍ አሸማጋይነት ድርጅት መስራች አባልነት መቀላቀሏ የዲፕሎማሲው ዘርፍ ስኬት ማሳያ ነው ሲሉ የዘርፉ ምሁራን ለአሻም ተናገሩ። ከሰሞኑ ኢትዮጵያ የዓለም አቀፍ አሸማጋይነት ድርጅት መስራች አባልነትን መቀላቀሏ የሚታወቅ ነው። ይህንኑ ጉዳይ ተከትሎ ለአሻም አስተያየታቸውን የሰጧት በዋቻሞ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁራን ሁነቱ ሀገሪቷ በዲፕሎማሲ ዲፕሎማሲው መስክ ያስመዘገበችው ስኬት ማሳያ ነው ሲሉ በመበየን መንግስትን በሀገር ውስጥ ያሉ የፖለቲካና የሰላም ጉዳዮችን በትኩረት መመልከት ይኖርበታል ሲሉ ምሁራናዊ ሀሳባቸውን ሰንዝረዋል። ዝርዝሩ እንደሚከተለው ይቀርባል። በቻይና የሆንግ ኮንግ ልዩ አስተዳደር በተካሄደ የፊርማ ስነ ስርዓት የዓለም አቀፍ አሸማጋይነት ድርጅት በይነ መንግስታዊ ተቋም መመስረቱ ይፋ መሆኑ የሚታወስ ነው። በድርጅቱ ኢትዮጵያ መስራች አባል ሆና የፈረመች ሲሆን፣ ይህም በመንግስታት መካከል የሚፈጠሩ ግጭቶችና ለመግባባቶችን በሰላማዊ መንገድ በሽምግልና ለመፍታት ያላትን ቁርጠኝነት የሚያረጋግጥ ነው ሲል የውጭ ጉዳይ ሚኒስቴር አስታውቋል። አሻም ይህንን ተከትሎ ኢትዮጵያ በድርጅቱ ውስጥ አባል ሆና መፈረሟ የሚያበረክትላት አስተዋጽኦ እንዴት ይታያል? ስትል የፖለቲካ ሳይንስና ዓለም አቀፍ የዲፕሎማሲ ተንታኝ አነጋግራለች። ኢትዮጵያ ረጅም ዓመታትን ያስቆጠረ የአለም አቀፍ አሸማጋይነት ሚና አላት ሲሉ በጉዳዩ ላይ ሀሳባቸውን የሰጡት ዓለም አቀፍ የዲፕሎማሲና የፖለቲካ ሳይንስ ተንታኝ የሆኑት አበራ ኤቢሶ የዚህ ድርጅት አባል መሆን ዘርፈ ብዙ ጠቀሜታዎችን ያስገኝላት ባይ ናቸው። ታላቅ ሀገር መሆነዋል ከራሷ በላይ ለሌሎች ለአፍሪካ የሚሆን ለአለም ለቀጠናው ትልቅ ኃላፊነት ይዛ የቆየች እና አሁንም ለመያዝ እድል ያላት ለመያዝ እድል ያላት ታሪክ ያላት ዲፕሎማሲያዊ ቢሎች ይዛ የመጣች ሀገር እንደሆነች እንግዲህ በእንደዚህ አይነት መድረኮች ላይ ስምምነቶች ላይ ስትገባ ነው በጉሪ ሊወጣ የሚችለው። በሌላ በኩል ብሔራዊ ጥቅሞቻቸውን በኢትዮጵያ ብሔራዊ ጥቅም ላይ መሰረት በማድረግ ኢትዮጵያ ብሔራዊ ጥቅማቸውን እንደምትነካ ማሰብ በባላንጣ የዲፕሎማሲ አሰላለፍ ላይ ያሉ ሀገራትን ይህንን መሰል የኢትዮጵያን ተሳትፎ መመልከታቸው እሳቢያቸውን ያስለውጣቸዋል ያሉት አበራ ሌሎች ጠቀሜታዎች ያሏቸውን ያብራራሉ። የውስጥ አንድነትንና መፈረካከትን እንደ ግብአት አድርገው ከውስጥም ከውጭም ባሉ ሀገራችንን ሊረብሹ ወይም ሀገራችንን ገጽታና እድገቷን እጠፋንተዋን ለመጉዳት የሚሰለፉ ሀይሎች እንግዲህ ኢትዮጵያ ምን ያህል ኃላፊነት እንዳላት ኢትዮጵያ ምን በትዕግስት በአንድነት ተጠብቃ የምትኖር ሀገር እንደሆነች የመረዳት ዝንባሌያቸውን ከፍ ሊያደርጉ ይችላሉ ብዬ አስባለሁ። ሌላ ደግሞ እንግዲህ በዚህ አይነት ዓለም አቀፍ ስምምነቶች ላይ መሳተፍ ራሱ ለብቻው ለብቻው እንግዲህ ለሀገሪቷ የሚሰጥ ገጽታ ግንባታ ከፍተኛ ነው። ምክንያቱም ሁሉም ሀገር አባል ወይ መስራች ሊሆን አይችልም። ሀገራት ተመርጠው ነው የሰራ ስራና ታሪክ ታይቶ ነው የሚሆነው እና በሀገራችን ገጽታ ግንባታ ላይም ከሻራ የድርጅቱ አባል መሆን ሌላኛው ጠቀሜታ የኢትዮጵያ ሉዓላዊነትን ማሳየት ነው ያሉት ተንታኙ፣ በቀጠናው ያለውን ከፍተኛ የዲፕሎማሲ ፉክክር ብሎም ያሉትን የሀያላን ሀገራት ከፍተኛ የብሔራዊ ጥቅም ፍላጎት በመረዳት ኢትዮጵያ ያላትን ዓለም አቀፍ ተቀባይነት ላለማጣት በዘርፉ በጥንቃቄ መስራት እንዳለባት አሳስበዋል። በሌላ በኩል ኢትዮጵያ ያላትን ተቀባይነት ለማስቀጠል የሀገር ውስጥ ችግሮችን በተገቢ መንገድ መፍታትና ሉዓላዊነቷን ማስጠበ ይገባታል ያሉት ተንታኙ ለዚህም ደግሞ መንግስት ብቻ ሳይሆን ሁሉም አካል ኃላፊነት አለበት ባይ ናቸው። ለቲውል የሚተርፍ ግንባታ ሀገር በሚፈርስ መልኩ ከመስራት በሚገነባ መልኩ ሳክሪፊዝም እየከፈሉ ነገ የሚያልፍ ስርዓት እና ፓርቲዎች መሆኑን በማወቅ መረጋጋት እና ትዕግስት የሚያስፈልግበት ጊዜ ላይ እንገኛለን የሚል ነገር ነው ማንሳት የሚፈልገው። እና ስለዚህ ሁላችንም እጅ ላይ ቁስ መኖሩን መገንዘብ ይኖርብናል እና መንግስትም በዛው ልክ ደግሞ ውስጡን በመያዝ ወደ ሰፊነቱን በማስፋት በተለይ በሁን ጊዜ ላይ ያለው የሰላም እና የኢኮኖሚ ጉዳይን ወደ ውስጥ በመመልከት ይዘን የመጣነው ነው። ገጽታ ግንባታችን እጅግ በጣም ከመቼውም ጊዜ በላይ እጅግ በጣም በዲፕሎማሲ ሙያ አይይተን ካየውን እጅግ በጣም አመርቂ ቢሆንም አሁን ደግሞ አንድ ሀፍታ ወደ ውስጥ የመመልከትና ዜጎችን አንድ አድርጎ ማሰለፍ መቻል ይኖርበታል። ሌላኛው በጉዳዩ ላይ ሀሳባቸውን ያጋሩት የፖለቲካ ሳይንስና ዓለም አቀፍ የዲፕሎማሲ ተንታኝ በቀለ ሀብታሙ የዚህ ድርጅት አባል መሆን ዓለም አቀፍ ተቀባይነትን ያስገኛል፣ ኢትዮጵያ ያላትን ልምምድ እንድታጋራ ያደርጋል ይላሉ። እንዲሁም በዓለም አቀፍ ደረጃ ላይ ተቀባይነትን እንድታገኝና በግጭት ፈታት ስርአት ላይ ሰላማዊ የሆነ ና በድርድር የሚፈተበትን ስልት ከ ከራስዋ ታሪካዊ አንጻርም ጭምር ልምዷ ስለሚታካፍል ይሄ የኢትዮጵያ ተሰሚነቷንም ዲፕሎማሲ ከፍ የሚያደርግ የምስረታ አባል መሆኗ ለኢትዮጵያ የሚጠቅማል ተቀባይነትም የሚያስገኝ እንዲሁም ተገቢ ነው ብዬ ነው ማስቡ ይህንን ዓለም አቀፍ ተቀባይነት ለማስቀጠል ያግዛል ሲሉ ባጋሩት ምክረ ሐሳብም ኢትዮጵያ በርካታ የዲፕሎማሲ መንገዶችን መከተል እንዳለባትና ይህንን መሰል ዓለም አቀፍ መድረኮችን በመካፈል አሉታዊ እይታ ላላቸው ኃይሎች ተሰሚነቷን ተጠቅማ በጠንካራ የዲፕሎማሲ ባለሙያዎች መቀየር መቻል አለባት ሲሉ መክረዋል። በደረቅ ቆሻሻ አወጋገድ ዙሪያ ከ18 ዓመት በላይ የዘለቀው ሕግ መሻሻሉን የአካባቢ ጥበቃ ባለስልጣን በዛሬው ዕለት አስታወቀም። በዛሬው ዕለት የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሌሊሴ ደሜ ለመገናኛ ብዙሃን ባለሙያዎች ከደረቅ ቆሻሻ አወጋገድን ጨምሮ ከሰሞኑ የሚኖራቸውን ዘመቻ አስመልክተው በሰጡት ማብራሪያ ገልጸዋል። መግለጫውን ናስናኤል በላይነ ተከታትሎታል፤ እንደሚከተለው ይቀርባል። ኢትዮጵያ አካባቢ ለመቆጣጠር በሚደረገው ጥረት ተግባራዊ የሚደረጉ የተለያዩ ስትራቴጂካዊና ተቋማዊ ማዕቀፎችን አውጥታለች። የኢትዮጵያ አካባቢ ጥበቃ ባለስልጣን በህገ መንግስቱ የተካተቱትን የአካባቢ መብቶች፣ ግቦች፣ አላማዎችና መሰረታዊ መርሆዎችን እውን ማድረግ የማረጋገጥ አላፊነት አለበት እንዲሁም የኢትዮጵያ አካባቢ ጥበቃ ፖሊሲ ተገቢ እርምጃዎችን በማስተባበር ስርዓቶችን በመዘርጋት ለሰው ልጅ ደህንነትና ለአካባቢ ደህንነት የሚረዱ ፕሮግራሞችና ዘዴዎችን በማዘጋጀት ነው። ዜጎች ጽዱና ጤናማ በሆነ አካባቢ እንዲኖሩ ከተሞች ከብክለት የጸዱ ብሎም የተለያዩ ተቋማትን የአካባቢ ጽዳት እንዲጠብቁ እየሰራው ገኛለው የሚለው የኢትዮጵያ አካባቢ ጥበቃ ባለስልጣን በዚህም ተከታታይነት ያለው የህብረተሰብ ግንዛቤ ለመፍጠር ለስድስት ወራት የሚቆይ የብክለት ቅነሳ ንቅናቄ ለሁለተኛ ዙር ጽዱ ኢትዮጵያ እስከ ባህል በሚል መሪ ቃል በሀገር አቀፍ ደረጃ ለሰላሳ ሁለተኛ ጊዜ እንዲሁም ዓለም አቀፍ ደረጃ ለ ለሀምሳ ሁለተኛ ጊዜ የሚከበረውን የዓለም አቀፉን የዓለም አካባቢ ቀን ምክንያት በማድረግ የፊታችን ግንቦት ሀያ ስምንት ለማስጀመር ዝግጅቴን አጠናቀቅ ያለው ብሏል። ይህንኑ ዘመቻ ተከትሎ ባለስልጣን መስሪያ ቤቱ በስድስት ወራት ምን አይነት ስራዎች ሊሰሩ ታቅደዋል፣ ዋነኛ ዓላማውስ ምንድን ነው በሚል ጋዜጣዊ መግለጫ የሰጠ ሲሆን በመግለጫ የተገኙት የኢትዮጵያ አካባቢ ጥበቃ ባለስልጣኗ ዋና የሆኑት ሌሊሴና ሜ ባለስልጣኑ በመጀመሪያ ዙር ዘመቻው በሁለቱ ከተማ አስተዳደሮችና በሁሉም ክልሎች በተለያዩ የብክለት አይነቶች ላይ ትኩረት ተደርጎ እንዲፈጸሙ ተደርጓል ብለዋል። መሰረት አድርጎ ጽዱን ኢትዮጵያን ከመፍጠር አንጻር የአካባቢ ጥበቃ ባለስልጣን ሰፊ ስራዎችን እየሰራ ይገኛል። እንግዲህ በባለፈው አመት በነበረው ንቅናቄ ስድስት ወረቶች ውስጥ በተለይ ደግሞ የመጀመሪያው ፕላስቲክ ብክለትን ከመከላከል አንጻር፣ የአየር ብክለትን ከመከላከል አንጻር የውሃና የአፈር ብክለትን ከመከላከል የድምጽ ብክለትን እንዲሁም ደግሞ የአካባቢና ማህበራዊ ተጽዕኖ ግምገማን በሁሉም ፕሮጀክቶች በመንግስትም በግልም በሚለሙ ፕሮጀክቶች ክትትልና ተፈጻሚ እንዲሆን የማድረግ ስራዎች ተሰርተዋል። ይሄ ንቅናቄ በሁሉም በሁለቱ ከተማ አስተዳደሮችና በሁሉም ክልሎች እንዲፈጸሙ ተደርጓል ማለት ነው። ከህግ ማሻሻዎች አንጻር ብዙዎቹ የአካባቢ ጥበቃ ህጎችና አዋጆች ዋጆች ከ18 እስከ 20 ዓመት የቆዩ ናቸው ያሉት ዳይሬክተሯ በዛሬው ዕለትም በህዝብ ተወካዮች ምክር ቤት ከ2 ሺህ እስከ 5000 የኢትዮጵያ ብር ያስቀጣል የተባለውን የደረቅ ቆሻሻ አወጋገድ አዋጅን ጨምሮ ሌሎች ማሻሻዎች መደረጋቸውን ገልጸዋል። ጆችን መካከል በዛሬው ዕለት በፓርላማ የጸደቀውን ጨምሮ የደረቅ ቆሻሻ አያያዝ አያያዝ ጋር ተያይዞ እንዲሁም ደግሞ የአካባቢና ማህበራዊ ተጽዕኖ ግምገማ አዋጅ መሻሻል ተችሏል ማለት ነው። በተጨማሪም የስነ ምህዳር ክፍያም ፕሮክላሜሽን ወይም ደግሞ አዋጅ፣ ሶስተኛው አዋጅ ማሻሻያ ተደርጓል። ይሄም አንዱ ትኩረት ተሰጥቶ የተሰራበት ነው። እንዲሁም ደግሞ ከሌሎች ተቋማቶች ጋር አንድ ላይ በመሆን በተለይ የውሃ አካል ዳርቻ ርቀት አወሳሰን ልማትና እንክብካቤ ይሄም አዋጅ በቅርቡ በፓርላማ እንዲጸድቅ ተደርጓል። ስለዚህ ወደ አራት የሚጠጉ አዋጆች የአካባቢ ብክለትን ከመቀነስና ውጤታማ ስራዎችን ከማስረጽና ውጤታማ ስራዎች እንዲቀሩና ተግባራዊ እንዲሆኑ ከማድረግ አንጻር የሕግ ማሻሻያዎች ትርጉም ባለው መልኩ እንዲስተካከል ተደርጓል። ማለት የህግ ማሻሻያዎቹ ማህበረሰቡ በኢንቨስትመንት ስራዎች እንዲሳተፍ ተቋማት ኃላፊነታቸውን እንዲወጡ ከማስቻል አንጻር ትልቅ ተጽዕኖ እንዳለ የተነገረ ሲሆን በዛሬው ዕለት በህዝብ ተወካዮች ምክር ቤት የጸደቀው አዋጅ በደረቅ ቆሻሻ አወጋገድ በተለይም ለአንድ ጊዜ ብቻ ጥቅም ላይ የሚሉ የፕላስቲክ ውጤቶችን የከለከለ ስለመሆኑም ዳይሬክተሯ ተናግረዋል። እንግዲህ እነዚህ አዋጆች የዛሬውም የጸደቀው አዋጅ ከደረቅ ቆሻሻ አያያዝ ጋር ተያይዞ በክቡር ፓርላማ ዛሬ የጸደቀው አዋጅ ይሄም ትልቅ ኮንተንቶችን በውስጡ የያዘ ነው። አንዱ ሲንግል ዩዝ ፕላስቲክን በተለይ ለአንድ ጊዜ ጥቅም ብቻ የሚሉ ፕላስቲኮችን የከለከለ ነው። እንዲሁም ደግሞ ፕሮዲሰርስ ሪስፖንሲቢሊቲን የሚያበረታታ የሚያመርትም ኃላፊነቱን እንዲወስድ የሚያደርግ አምራቾችን ወደ ለተጠቃሚው ብቻ ሳይሆን ብክለትን የሚያያይዘው አምራቹም ኃላፊነት የሚወስድበትን አዋጅ ስቴት ማድረግ ተችሏል ማለት ነው። ከዛም አልፎ ደግሞ ፕራይቬት ሴክተሮችን የሚያበረታታ አዋጅ እንዲወጣ ተደርጓል። ከህግና አዋጅ ማሻሻያዎች ባሻገር በሁለቱም ከተማ አስተዳደሮችና በሁሉም ክልሎች በከንቲቦች በተመራው የመጀመሪያ ዙር ዘመቻ የማህበረሰብ ግንዛቤ ከመፍጠር አኳያ ከ7.3 ሚሊዮን በላይ ሰዎችን ገጽ ለገጽ ማግኘት ተችሏል የተባለ ሲሆን መገናኛ ብዙሃንን በመጠቀም ደግሞ ከ30 ሚሊዮን በላይ ዜጎችን ከብክለት የጸዳ አካባቢውም ከመፍጠር አኳያ ተደራሽ ማድረግ እንደተቻለ ነው የተገለጸው። በዚህኛው ዘመቻም የፕላስቲክ የአፈሪያ ድምጽና ሌሎች አይነት ብክለቶች ላይ ትኩረት ተደርጎ ሊሰራ እንደታቀደ የባለስልጣኑ ዋና ዳይሬክተር አስረድተዋል። ንቅናቄ ለቀጣይ ስድስት ወራት የሚቆይ ነው። በዚህ ስድስት ወራት ከሰኔ ወር ጀምሮ የሚጀምር ንቅናቄ ነው። አንዱ ንቅናቄ በፕላስቲክ ብክለትን መከላከል ነው። እንደምናውቀው እንግዲህ ይህ ፕላስቲክ ትኩረት ያደረግንበት ምክንያት በብዛት አሁን ላይ ባለው ነባራዊ ሁኔታ ከተሞች መስፋፋት እንዲሁም ደግሞ በገጠራማ አካባቢ የከተሜነት መስፋፋት ሂደቶች በተለያዩ አካባቢዎች ላይ ብክለትን እያስከተለ ነው። እነዚህ ብክለቱ መካከል ደግሞ ትልቅ አደጋ የሆነው የፕላስቲክ ነው። ለዚህ ያንን ማዕቀፍ አድርጎ የፕላስቲክ ብክለትን መከላከል በሰኔ ወር ሙሉ ውር ንቅናቄ የሚደረግ ይሆናል። በሐምሌ ወር የአፈር ብክለት መከላከል ላይ ትኩረት እንደሚደረግ የተገለጸ ሲሆን ቀጣዩ የክረምት ወር እንደመሆኑ በውሃና በአፈር ሀብት ላይ ሊደርስ የሚችል ሰው ሰራሽም ሆነ ከተፈጥሮ ብክለት አንጻር እያንዳንዱ አካል በሁሉም አካባቢ ሰፊ ንቅናቄ መታቀዱ ተነግሯል። በነሐሴ ወር ደግሞ በአየር ብክለት ላይ ያተኮረ ዘመቻ እንደሚሆን የተገለጸ ሲሆን የአየር ብክለት ከሚያስከትሉ ዋና መንስኤ አንዱ ከተሽከርካሪ የሚወጡ ጭሶች ሲሆኑ ያንን ለመከላከል የትራንስፖርት ሚኒስቴር በራሱ ዘመቻ የጀመረው የኤሌክትሪክ መኪኖችን ማስፋፋት ስራዎች እየተሰሩ ነው ተብሏል። በመስከረም ወር የቆሻሻ አወጋገድ ላይ ትኩረት እንደሚደረግ የተገለጸ ሲሆን በተለይ ከደረቅ ቆሻሻ አያያዝ ጋር በተያያዘ ከግለሰብ ጀምሮ ቆሻሻን በአግባቡ ለመለየትና መልሶ ጥቅም ላይ እንዲውል የማድረግ ባህልን ለማዳበር የታለሙ ስራዎች ታቅዷል ነው የተባለው። ጥቅምት ወር ለድምጽ ብክለት የተሰጠ ሲሆን በተለይ በከተሞች ካለ ሰፊ የህዝብ ቁጥርና የትራፊክ ፍሰት አንጻር በርካታ ስራዎች እንደታቀዱ የአካባቢ ጥበቃ ባለስልጣን ዋና ዲሬክተር ሌሊሴ ነሜ ገልጸዋል። በመጨረሻም በህዳር ወር የአካባቢና ማህበራዊ ተጽዕኖ ግምገማ ሰነድና አፈጻጸም ላይ ትኩረት የሚደረግ ሲሆን ማንኛውም ኢንቨስተር ማንኛውንም ፕሮጀክቶች ሲሰሩ በአካባቢው ያለውን ነባራዊ ሁኔታ ያጠናና ስነ ምህዳሩን የማይረብሽ መሆን እንዳለበት አክለዋል። ዋና ዲሬክተሯ ለስድስት ወራት በታቀደው ዘመቻ ከ15 ሚሊዮን በላይ ሰዎችን ገጽ ለገጽ በመገናኛ ብዙሃን ደግሞ ከ ሀምሳ ሚሊዮን በላይ ሰዎችን ግንኙነት ለማድረግ ታቅዷል ያሉ ሲሆን ሁሉም ማህበረሰብ ከቆሻሻ አወጋገድ አንጻር ኃላፊነቱን እንዲወጣ መልእክት አስተላልፈዋል። እዚህ ስድስት ወር ውስጥ ንቅናቄ ታርጌት የተደረገው ከ15 ሚሊዮን ህዝብ በላይ ገጽ ለገጽ ግንኙነት ይደረጋል የሚል እምነት አለ። ይሄ በጽዳት ዘመቻዎች በግንዛቤ ማስጨበጫ ና በተለያዩ የአካባቢ በተለያዩ ክልሎች እንዳለው ነባራዊ ሁኔታ ሰፊ በባህላዊም ንቅናቄዎች የሚደረጉ ይሆናል። በዚህ ላይ ቀጥተኛ ተሳትፎ ይኖራቸዋል ብለን የምናስበው ስድስቱም ወር ውስጥ ወደ 15 ሚሊየን ህዝብን ተደራሽ እናደርጋለን ብለን በእቅዳችን ይዘናል። በተመሳሳይ በሚዲያ በኢንፎርማል ሚዲያስ ከ50 ሚሊየን ህዝብ በላይ ተደራሽ እናደርጋለን ብለን በእቅዳችን ይዘናል ማለት ነው። ለዚህ በቀጣይ ስድስት ወራት ይህ ንቅናቄ እንዳልኩት በሁለቱ ከተሞችና በሁሉም ክልሎች ተፈጻሚ ይሆናል ማለት ነው። እንግዲህ የዚህ መሳካት ደግሞ ባለቤት የሚጀምረው አንዱ ከግለሰብ ስለሆነ ሁሉም ማህበረሰብ ለዚህ ንቅናቄ የራሳቸውን አስተዋጽኦ ማድረግ የሚጠበቅበት ስለሆነ በዚሁ መግለጫ ማደራ ማለት የምንፈልገው ሁሉም ማህበረሰብ ቆሻሻን የመቀነስ በአግባቡ መልኩ እንዲወገድ የማድረግ የመከላከል ሂደቶች የመስራት የሁሉም ኃላፊነት ስለሆነ ኃላፊነታቸውን ሁላችንም እንድንወጣ አደራ ማለት እንፈልጋለን። ተመልካቻችን፣ ለዛሬ ያጠናቀርናቸው ዜናዎች ከመጠናቀቃቸው በፊት ርዕሰ ጉዳዮቹን እናስታውሳችሁ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት ከ199 ሚሊዮን ብር በላይ በሚገመት ንብረቱ ላይ ኪሳራ መድረሱን ለአሻም አስታወቀ። ኢትዮጵያ የዓለም አቀፍ አሸማጋይ ድርጅት መስራች አባልነትን መቀላቀሏ የዲፕሎማሲው ዘርፍ ስኬት ማሳያ ነው ሲሉ የዘርፉ ምሁራን ተናገሩ። ከውጭ የተባበሩት መንግሥታት ድርጅት የእርዳታ አመላላሽ ተሽከርካሪዎች በሱዳን ጥቃት ተፈጸመባቸው። ሀያ ሰባት ፊልስጤማውያን የሰብአዊ እርዳታ አደላን በመጠባበቅ ላይ ያሉ ህይወታቸው ማለፉን የሀገሪቱ የጤና ሚኒስቴር አረጋገጠ። የሩሲያና ዩክሬን የሰላም ድርድር የተኩስ አቁም ተስፋ ሰጪ አይደለም ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪን ተናገሩ። ለዛሬ ዕለተ ማክሰኞ ግንቦት 26 2017 ዓ.ም ተምረት ያጠናቀርናቸው የአሻም የምሽት ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን ተረኛ አሳላፊ አዲስ እንግዳ ሰው ነበርኩኝ። ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎቻችንን ለማግኘት ሁሉንም የማህበራዊ ትስስር ገጾቻችንን ማለትም ፌስቡክ፣ ቲክቶክ፣ ዩቲዩብ ና ቴሌግራም ላይክ ፎሎ በማድረግ ማግኘት እንደምትችሉ እያመላከትን የዛሬውን አበቃን። ቀሪ ስርጭቶች ይቀጥ ይቀጥላሉ አሻም ለሁላችን!